በወልቃይት ጠገዴ ሰቲት ሁመራ ዞን በሺዎች የሚቆጠሩ ትግራይ አባወራዎች ይኖራሉ። ምክንያቱም ጥንትም አብረው ኑረዋል። የአማራና የትግራይ ሕዝብ አብረው የኖሩ ሕዝቦች ናቸው። እንግዲህ ብዙዎቹ ቀርተው፣ አንዳንዱ ተደናግጠው የሄዱ በጦርነት ምክንያት ደግሞ ተመልሰው መጥተው ሰላማዊ ኑሯቸው እየኖሩ ነው ያሉ። በብዙ ቦታዎች ተፈናቃይ ይኖራል። የተፈናቀለ ሰው ሕዝቦች ወደ ነበሩበት አይመለሱም ማለት አይቻልም። መመለስ አለባቸው፣ ሰላም ልንፈጥር ከሆነ ካልሆነ አንዱን ማህበረሰብ አፈናቅለህ አንዱን በመኖር የሚቻል አይመስለኝም። ለውጥ ሲመጣም ከ24 በላይ ባሶች አቁመናል። እኔም እንኳ ባለሁበት ከስድስት ሰዓት በላይ ብዙ አዋይተናል። ከባሳ ወርደን በጭራሽ መሄድ አይገባችሁም፣ መኖር አለባችሁ፣ ወደ መንደራችሁ ተመለሱ የሚል ነበር። ከእሱ በኋላም ቢሆን ተደናግጦ የወጣ በራሱም ተመልሶ መጥቶ ሰፍሯል። አሁንም ከኛ ጋር በች የሚቆጠር ሰው ይኖራል። የሄደውም ሰው ለማስመለስ እኛ ተቃርኖም የለንም። የለን እኛ፣ እንኳ አንዳንድ ጊዜ ስንሰበስባቸዋለን። እኛ ሰላም ነው የምንፈጥረው፣ እንፈልገው። ስለዚህ ትላንትና የሄዱት አንዳንድ ወንድሞቻችን በሰላም ይምጡልን፣ ከቤተሰቦቻችን መገናኘት እንፈልጋለን የሚል አለ አሁንም ወልቃይት ውስጥ